እንግዲህ በቀጣይ ደመራ መስቀል ከዚህ በተጨማሪ ኢሬቻ በድምቀት ይከበራሉ። በአደባባይ በዓላት ናቸው። ባማሩ የአዲስ አበባ ደማቅ ጎዳናዎች የሚከበሩ ናቸው። አሁናዊ ደግሞ በተለይ የሰላም ሰራዊት እንግዳ አቀባበል ዝግጁነት፣ ከዚህ በተጨማሪ ራስን እንደዚሁም ደግሞ ከተማን የመጠበቅ የደህንነት ስራ ላይ ምን ስራዎችን እየሰሩ ይገኛሉ የሚለውን ባልደረባችን ንጉሱ በቃሉ ሊያስቃኘን ቦሌ ክፍለ ከተማ ወረዳ 13 ይገኛልና፣ ንጉሱ በቅድሚያ አመሰግናለሁ። ምናልባት በተለይ የሰላም ሰራዊቱ በዓላቱ በሰላም እንዲከበሩ ከዚህ በተጨማሪ ደግሞ የከተማው አጠቃላይ ድባብ ላይ ተሳታፊ እንዲሆኑ ምን ያክል ዝግጁ ናቸው? አመሰግናለሁ ተመስገን እንደምናምሽታል እንደምናምሽታችኋል የተከበራችሁ ተመልካቾቻችን፣ እንግዲህ አንተን በመግቢያችን ላይ ቀድመህ እንዳነሳው በተለይም ደግሞ ከፊታችን የሚከበረውን የመስቀል ደመራና የኤሬቻ በዓላትን በድምቀትና በሰላም ለማክበር የአዲስ አበባ ከተማ አስተዳደር በርካታ ስራዎችን ሲሰራ ቆይቷል። በተለይም ደግሞ በየዘርፉ ያሉ የሰላም ሰራዊት አደረጃጀቶች እንዲሁም የጸጥታ ኃይሎች በዓሉ በሰላም እንዲከበር ሰፊ እንቅስቃሴ እያደርጉ ሰንብተዋል ማለት ነው። በዚህም እንግዲህ አሁን በምገኝበት በቦሌ ክፍለ ከተማ ወረዳ 13 ም ደግሞ የሰላም ሰራዊት አባላትና መላው የጸጥታ ኃይሎች በቅንጅት በመስራት በዓሉ በሰላም እንዲከበር በርካታ ስራዎችን እየሰሩ እንዳሉ ተመልክቻለሁ ማለት ነው። አጠቃላይ ያለውን ዝግጅት ደግሞ ሊነግሩን የቦሌ ክፍለ ከተማ ወረዳ 13 የሰላም ሰራዊት የሰላምና ጸጥታ አስተዳደር ኃላፊ አቶ ከተማ ደቻሳ ከኔ ጋር ይገኛሉ። ማት ነው አቶ ከተማ አመሰግናለሁ። አጠቃላይ በወረዳችሁ ያለው የሰላም ሰራዊት አደረጃጀት በተለይም በዓሉ በሰላም እንዲከበር ኤርፖርት አካባቢ ም ነው ና እናንተ እንዲሁም ደግሞ እንግዶች በሰላም መጥተው ሰው በዓሉን እንዲያከብሩ እየተደረገ ያሉ ዝግጅቶች ምንድን ናቸው? መልካም አመሰግናለሁ። ከምንም በፊት አጠቃላይ መላ ኢትዮጵያ ህዝብ እንኳን ለሁለት ሺ አስራ ስምንት መስቀል ደመራና እሬቻ በዓል አደረሰን አደረሳችሁ እያልኩ እንደ ቦሌ ክፍለ ከተማ ወረዳ አስራ ሶስት ሰላምና ጸጥታ አስተዳደር ሁለት ሺ አስራ ሰባት ለሁለት ሺ አስራ ስምንት መልካም ድሎቹን ይዘን አጠቃላይ ጸጥታ ጥምር ሀይል እንደ ወረዳ አስራ ሶስት ስፔሻሊ ሰላም የህዝብ ባለቤት ለማድረግ የተሰሩ ስራዎች በርካታ ናቸው። ከዚህ ውስጥ አንዱ ሰላም ሰራዊት አንዱና ዋነኛ ነው። እዚህ አካባቢ ላይም ቦሌ ክፍለ ከተማ ወረዳ 13 እንደ መልካም አጋጣሚ ቪአይፒ አቪዬሽን ያለበት ስለሆነ እዚህ አካባቢ ላይም ትልቅ ስራ እየተሰሩ ነው ያሉ። ለአብነት ሰላም ሰራዊቱ ራሱ በመልካም ፍቃደኝነትና በጎ ፍቃድ አካባቢውን እየቃኘ እየሰራ ከጸጥታ ጋር ተጠምሮ እየተንቀሳቀሰ በርካታ የጸጥታ ስጋት የሆኑት ከጸጥታ ስጋት እንዲወጡ ተደርጓል። ከዚህ አንዱ መሳያ የሚሆነው በሶስት ፈረቃ እየወጡ አካባቢያቸውን እየቃኙበት የጸጥታ ጥምር ኃይልም በእያንዳንዱ እዚህ መሀል ላይ የራሳቸው ሚናና በተሰጠ ኃላፊነት ከእነሱ ጋር ተጠምሮ በቅንጅተው እየሰሩ ይገኛሉ። መልካም። በተለይም ደግሞ አቶ ከተማ በዓሉን በተመለከተ መስቀል ደመራ በዓል ዋዜማ አካባቢ እንገኛለን ና አጠቃላይ የሰላም ሰራዊቱ ዝግጅት ምን ይመስላል? ከዛ ባሻገር ደግሞ ማህበረሰቡ በራሱ በዓሉ በሰላም እንዲከበር እየሰራ ያለው ስራ ምንድን ነው? በተለይ ሁለቱ በዓል መነሻ ተደርጎ የተሰሩ በርካታ ስራዎች አሉ። ከዚህ መነሻ አንዱ የህዝብ አደረጃጀት ከላይ እስከታች የህዝብ ውይይቶች ተፈጥሯል። ከዚህ መነሻ አርገን የሰላም ሰራዊት በሶስት ሺፍት አካባቢውን ወጥቶ እየጠበቄ ከጸጥታ አካላት ጋርም በተጨማሪ ጥምር ኃይል ተፈጥሮ ፌዴራል ፖሊስ፣ አዲስ አበባ ፖሊስ፣ ደንብ ማስከበር በመሆን እነኚህ ቅድም እየጠቀስካቸው ከሁለት ሰዓት እስከ ስድስት ሰዓት ከስድስት ሰዓት እስከ ምሽት ድረስ ሺፍት በማውጣት ሮንድ እየጠበቁ በተጨማሪም እዚህ ቦታ ላይ እንደምታውቀው ሁለተኛ ኮሊደርና ና አቪዬሽን ቪአይፒ የፌዴራል አካባቢ ስለሆነ የእንግዶች መግባ በር ከመሆኑ አንጻር እዚህ ላይም እንግዶቹ ከውጪ ወደ ሀገራችን ሲገቡ አሁን የተፈጠረ አጠቃላይ መዲናችን ሙሽራውና በምትገኙበት ሁኔታ በእያንዳንዱ ቦታ በማሳየት መንገድ በመምራት ከወንጀል ጎን ለጎን እነኛ አካባቢ ላይም በጎ ተግባርና እስተ የሚያስብሉ ተግባራት እየፈጸሙ ይገኛሉ። አቶ ከተማ ደቻሳ የቦሌ ክፍለ ከተማ ወረዳ 13 ሰላምና ጸጥታ አስተዳደር ኃላፊ እጅግ አድርጌ አመሰግናለሁ። መልካም ምሽት። እንግዲህ ተመስገን በተለይም ደግሞ እንደ ከተማ በዓሉ በሰላም እንዲከበር በርካታ ስራዎች እየሰሩ ነው የሚገኙት። የሰላም ሰራዊትም እንግዲህ ከሌሎች ጸጥታ ኃይሎች ጋር በመተባበር ከተማዋ የመስቀል ደመራና የኤሬቻ በዓላት በሰላም እንዲከበሩ በርካታ ስራዎች እየተከወኑ ያሉበት ሁኔታ ነው ያለው። ከዚያ ባሻገር ደግሞ ማህበረሰቡ በራሱ በዓሉ በሰላም እንዲከበር የሰላም ዘብ በመሆን እየሰራ እንዳለ እዚህ አካባቢ ተመልክቻለሁ ማለት ነው። አመሰግናለሁ፣ ተመስገን ባልደረባችን ንጉሱ በቃሉ እንግዲህ እዛ አካባቢ ያለው የሰላም ሰራዊት